ከሰሞኑ ጥልቅ መነጋገሪያ ሆኖ የሰነበቱት አቡነ ገብርኤል ቤተክርስቲያኒቱንና ህዝቡን ይቅርታ መጠየቁ ተሰማ አዲሱ የትግራይ ጊዜ አስተዳደር የወታደራዊ አገዛዝ ባህሪያት እየታዩበት መሆኑን ተቃዋሚ ፖለቲካ ፓርቲዎች ገለጹ። ፈንጂ ለማፈንደት ሲንቀሳቀሱ የነበሩ ተጠርጣሪዎች በጎንደር ከተማ መያዛቸው ተገልጿል። ቤኒሻንጉል ጉሙዝ ክልልን ከመሀል አገር ጋር የሚያገናኙ ሁሉ መንገዶች ከስድስት ዓመት በፊት ጀምሮ ዝግ መሆናቸውን አንድ የህዝብ እንደራሴዎች ምክር ቤት አባል መናገራቸውንና በሌላ መረጃ ደግሞ ቅዱሳንን የሚሰድቡትንና የሚያንቋሸሹትን ለመከታተል የሚያስችል ህግ ክፍል ማቋቋሙን የሃይማኖት ተቋማት ጉባኤ አሳውቋል። ትልኝ እንዴት ናቸው? የተከበራችሁ የሾለ ሚዲያ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች መረጃዎችን እናስዳምጣችኋለን። ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ መረጃዎችን መከታተል እንድትጀምሩ በአክብሮት እንጠይቃችኋለን። አሁን በዝርዝር ወደ ያዝናቸው መረጃዎች እንለፍ። ከሰሞኑ ጥልቅ መነጋገሪያ ሆኖ የሰነበቱት አቡነ ገብርኤል ቤተ ክርስቲያኒቱንና ህዝቡን ይቅርታ መጠየቃቸው ተሰማ። ባስተላለፍኩት ስብከት ያዘኑ የተከዙ ምእመናን እና ቅድስት ቤተ ክርስቲያንን ይቅርታ እጠይቃለሁ። በእንተ ማርያም ብለን በስሟ እንጀራ በልተንበታል ለብሰንበታል። እመቤታችንን በእናትናቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም እመቤታችን እንኳን ለልጇ ለክርስቶስ ቤዛ ነች። የእመቤታችን ቅድስት ድንግል ማርያምን ቅዱስናነት ሰናና ክብር ሰብከናል። ወደፊትም ስንሰብክ እንኖራለን። ነቀፈ የሌለበት ሀጣን ያላገኛት እግዚአብሔር በነጽና በቅድስና ካለም አርቆ ከቀደመው ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳን ድንግል ማርያምን ለማቃለል ይቅርና ለማማስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበቀው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናን እና ስሞ በክፉ የተነሳበት ስንዱ የሆናቸዋን ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ሲሉ ብፁዕ አቡነ ገብርኤል ገልጸዋል። ሲም ካርድ በመጠቀም ፋንጂዎችን ለማፈንደት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይጃለው ሲል የጎንደር ከተማ ሰላምና ጸጥታ ማምሪያ አስታወቀ። የጎንደር ከተማ አስተዳደር ሰላምና ጸጥታ ማምሪያ ሲም ካርድ በመጠቀም ፋንጂዎችን በማፈንደት የህብረተሰቡን ሰላም ለማደፍረት ሲንቀሳቀሱ የተገኙ ሶስት ተጠርጣሪዎችን ይጃለው ሲል ገልጿል። ተጠርጣሪዎች ገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፋንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባካሄድ ነው ምርመራ አረጋግጠናል ሲሉ የማምሪያው ኃላፊ አቶ ዋላልኛ አለም ትናንት ሚያዝያ 16 ቀን 2017 ዓም በሰጡት መግለጫ ፍንዳታውን የሚያካሄደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆኖ እንደሚያካሄዱ ተደርሶበታል ብለዋል። የማምሪያው ኃላፊ አቶ አላልኝ አለም በመግለጫው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጅ በማፈንደት ተሰውሮ የቆዩ ናቸው ማለታቸውን ከከተማው ኮሚኒኬሽን ያገኘነው መረጃ ያሳያል። የጸጥታ መወክሮ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተርኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ አዘጋጇቸው የፈንጅ መሳሪያዎች ጋር በቁጥጥር ስር ሊውሉ ችሏል ማለታቸውን መረጃው አካቷል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ሰላማዊና ዲሞክራሲያዊ የትግል መንገዶችን እየዘጋ የወታደራዊ አገዛዝ ባህሪያት እየታየበት ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አመለከቱ። አረና፣ ባይቶናና የትግራይ ነፃነት ፓርቲ በጋራ በሰጡት መግለጫ አዲሱ የክልሉ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔውን አዋቅሯል ሲሉም ወቅሷል። ጊዜያዊ አስተዳድሩ የወታደራዊ አገዛዝ ባህሪያት እየታየበት ነው የሚሉት የተቃዋሚ ፓርቲዎቹ በክልሉ በአንሳራዊነት በተሻለ ሁኔታ እየታየ ቆየ ያሉት አካታች ፖለቲካዊ እንቅስቃሴን ለመቀየርና ሁሉን ነገር በአንድ ቁጥጥር ስር ለማድረግ ጥራት እየተደረገ ነው ብሏል። ፓርቲዎቹ አክሎም አዲሱ ጊዜያዊ የክልሉ አስተዳደር በበርካቶች ተሳትፎ ተመስርቶ ከነበረው ከምክር ቤት ጋር አብሮ ለመስራት ፍቃደኛ አለመሆን፣ የዲሞክራሲ ግንባታ ተቋማትን ማፍረስ እንዲሁም የተለየ አስተሳሰብ ያላቸውን አካላትና የተቃውሞ ፓርቲ አባላትን ማሳደድ መኖሩንም ገልጿል ሲል የዘገበው ዶቼቤሌ ነው። በሌላ መረጃ የቤንሻንጉል ጉሙዝን ከመሃል ሀገር ጋር የሚያገናኙ ሁሉም መንገዶች ከስድስት ዓመት በፊት ዝግ መሆናቸውን አንድ የህዝብ እንደራሴዎች ምክር ቤት አባል መናገራቸው ተሰምቷል። የቤንሻንጉል ጉሙዝን ከፌዴራል ጋር የሚያገናኙት በነቃምታ ሶሳ እና በጎጃም ቻግኒ ያሉት ሁለት መንገዶች መሆናቸውን የጠቀሱት የህዝብ እንደራሴዎቹ መንገዶቹ እስካሁን ድረስ ለስድስት ዓመታት ዝግ በመሆናቸው ህዝቡ እየተቸገረ ነው ብሏል። በዚህም ምክንያት ከክልሉ ወደ መሃል ሀገር መጓጓዣው ብቸኛው መንገድ አውሮፕላን መሆኑን አስረድቷል። በዚህም የተነሳ የሸቀጦች መድኃኒት እጥረት እንዲሁም በተለይ አቅም የሌላቸው ሰዎች የተለያዩ ጉዳዮቻቸው ወደ አዲስ አበባ ለመምጣት ከፍተኛ ችግር ውስጥ መውደቃቸውን እንደራሴው ጠቅሷል። እንደራሴው ይህን የተናገሩት በትናንትናው ዕለት በፓርላማው የከተማና መሰረተ ልማት ሚኒስቴር የዘጠኝ ወራት እቅድ አፈጻጸም ውይይት በተካሄደበት ወቅት ነው። ለጥያቄው መልስ የሰጡት የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱረሃምን ጥያቄው እንዳለብን ወስደው ይሻላል ብለው በጸጥታ ችግር ምክንያት ግንባታቸው የተስተጓጉሉ መንገዶችን ግንባታ መልሶ ለመጀመር እየተሰራ እንደሆነ አስረድቷል። ይህም የቤኒሻንጉል ጉሙዝን ከመሀል ሀገር ጋር የሚያገናኙ መንገዶችን ይጨምራል ሲሉ ዋና ዳይሬክተር

በሌላ መረጃ ፕሬዚደንት ታደሱ ወረዳ የጊዜያዊ አስተዳደሩ ዋነኛ ተልኮ ከቀያቸው ተፈናቅለው በአስካፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ መሆኑን ገለጹ። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዚደንት ጄኔራል ታደሱ ወረዳ አሳውቋል። ፕሬዚደንቱ ይህንን ያሳወቁት የአፍሪካ ሕብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ተልኮ ከፍተኛ ኃላፊ ሆኖ የተመደቡት ሜጀር ጄኔራል ሳመድ ኦክሴዴ ትላንት የዚህ 16 ቀን 2017 ዓም በስፊት ቤታቸው ተቀብሎ ባነጋገሩበት ወቅት መሆኑ ተገልጿል። ፕሬዚዳንቱ አክለው ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያዊ ስምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራ ገልጿል። ሜጀር ጀነራል ሳመድ ወክሴዴ በበኩላቸው በፕሪቶሪያዊ ስምነት አፈጻጸም ተፈናቃዮች መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያዊ ስምነት የተሟላ ተግባራዊ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን ፕሬዚዳንቱ የጽፈት ቤት መረጃ ያሳያል። የሶማሌ ክልል የጸጥታ ኃይሎች በፓርቲው ጽፈት ቤት ሲካሄድ የነበረ የሴቶችን ስብሰባ አደናቅፏል፣ ጉዳቶችና ስሮችንም ተፈጽሟል ሲሉ ኦብነግ ክስ አቀረበ። የሶማሌ ክልል የጸጥታ ኃይሎች በፓርቲው ጽፈት ቤት ሲካሄድ የነበረ የሴቶች ስብሰባን አደናቅፏል፣ ጉዳቶችና ስሮችንም ተፈጽሟል ሲል ኦብነግ ክስ አቀረበ። በሊቀመንበሩ አብዲ ረሃምን መሃዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ወይንም ኦብነግ ክንፍ የሶማሌ ክልል የጸጥታ ኃይሎች በጅግጅጋ ከተማ በጽህፈት ቤቱ ሲካሄድ የነበረን የሴቶች ስብሰባን አደናቅፏል ጉዳቶችና ስሮችንም ተፈጽሟል ሲል ክስ አቅርቧል ተብሏል። ድርጊቱ በሶማሌ ክልል ውስጥ በሚገኙ በፓርቲው ደጋፊዎችና በፖለቲካ ምህዳሩ ላይ እየተካሄደ ያለው የሰፋ ጭቆና አካል ነው ሲል ገልጿል። በተጨማሪም ለሶማሌ ህዝብ ቃል የተገባው የፖለቲካ ምህዳር በግዴታና በኃይል ሆን ተብሎ እየተዘጋ መሆኑንም ገልጿል። ቡድኑ ሰላማዊ የፖለቲካ ትግልን ለመቀጠል ቁርጠኛ መሆኑን አስታውቆ ህዝባችን ሲጠካና ወንጀለኛ ተደርጎ ሲቆጠር ዝማ ሰላም አንልም ሲሉ ገልጿል። ይህ የተከበራችሁ የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች ዜጋ በቀን ስለምትከታተሉ እናመሰግናችኋለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ እንጠይቃችኋለን። ሰላም ሁኑ።